የተከበራችው የእግዚአብሔር ቤተሰቦች የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች፣ በውስጥም በውጭም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ምዕመናት፣ ከሁሉ አስቀድሜ እንኳን ለሰሙነ ሕማማት በሰላም በጤና አደረሳችሁ ማለት እፈልጋለሁ በቤተክርስቲያናችን ሰሙነ ሕማማት የጌታን መከራውን ለእኛ ሲል የተቀበለውን ግርፋት ለእኛ ሲል የተቀበረውን መውደቅ መነሳት በመስቀል ላይ ስለኛ ሲል የከፈለውን ቤዛነት የምናስብበት ሳምንት ነው በዚህ ሳምንት እንደ ቤተ ክርስቲያናችን አስተምህሮ ከሰኞ ጀምሮ እስከ ዛሬዋ ድረስ ያለው ቀን የራሱ ትርጉምና ስርዓት አለው። ሰኞ እራሱን ችሎ አለው፣ ማክሰኞም ራሱን ችሎ አለው፣ ረቡም ራሱን ችሎ አለው። ይህንን በቀደሙት መምህራን በዚሁ ሚዲያ ላይ እንደሚገባ ለሁላችሁም አስተላልፈውታልና ያንን መድገም የሚያስፈልግ አይመስለኝም። ዛሬ የምንመለከተው ጸሎተ ሐሙስን ነው። ምሴተ ሐሙስ ወይም ጸሎተ ሐሙስ ጌታችን ምሥጢረ ቁርባንን ከምሥጢረ ጸሎት ጋር አዋህዶ የገለጠበት ዕለት ነው። በወንጌልም እንደተጻፈው ፋሲካውን የሚያከብርበት ቀን ሲደርስ ጌታ ኢየሱስም ጴጥሮስንና ዮሐንስን ሂዳችሁ ፋሲካን እንበላ ዘንድ አዘጋጁልን አላቸው። እነርሱም ደቀ መዛሙርቱ ጌታን ጠየቁት፣ በየት እንድናዘጋጅልህ ትወዳለህ? አሉት። ወደ ከተማ ገብታችሁ ጌታም ሲመልስላችሁ ወደ ከተማ ገብታችሁ የውሃ ማድጋ የሚሸከም ስሞን የተባለ ሰው ታገኛላችሁ። ወደ ገባበትም ቤት እርሱን ተከተሉት። መምህር ከደቀ መዛሙርቶቼ ጋር ፋሲካ የማደርግበት አዳራሽ ወዴት ነው ይልሃል በሉት። እርሱ የተነጠፈውንና ታላቁን አዳራሽ ያሳያችኋል፣ በዚያም ፋሲካን አዘጋጁልኝ አላቸው። ይሄ ጌታ ቃል ነው። ነርሱም ደቀ መዛሙርቱ ወደ ተላኩበት ከተማ ገብተው አልአዛርን የውሃ ማድጋ ተሸክሞ አገኙት። አልአዛር የማርያና የማርታ ወንድማቸው ነው። ጌታ ከመቃብር ያስነሳው ቤተሰብ ነው። ጴጥሮስና ዮሐንስም ለስምዖን ጌታ በቤቱ ፋሲካን ሊያዘጋጅ መሻቱን ነገሩት ይላል። እርሱም የፍጥረታት ጌታ ስምዖንም ይህን ሲሰማ የፍጥረታት ጌታ በቤቴ ሊመጣ እንዳለ አስቦ ተደሰተ። ጌታ ወደ እሱ ቤት እንደሚመጣ ማሰቡን ለደቀ መዛሙርቱ የላከውን መልእክት ሰማና ተደሰተ። ወደ ሚስቱም ሄዶ የባለቤቱ ስም አክሩሲያ ትባላለች። ወደ እርሷ ሄደው ይህ አልዓዛር ከሞት ያስነሳው እኔንም በኃጢአቴ ይቅር ይለኛል ያነጻኝ ዘንድ ከሐዋርያቱ ጋር በቤታችን ይመጣል አላት። አክሮሲናም እጅግ ተደሰተች ይላል። ሁለቱም ከአንድ ምንጭ ተቀዱ ስለሆነ በመካከላቸው መለያየት፣ የሐሳብ ልዩነት አልነበረም። ተደሰቱ። ጌታችንም ጊዜው ሲደርስ ከሐዋርያት ጋር በአንድነት መጣ ይላል። የተናገረውን የማያስቀር እግዚአብሔር በአንድነት መጣ። ስምዖንም ከቤቱ ወጥቶ ሮጦ ከጌታ እግር ሥር ሰገደለት ይላል። የአምልኮ ስግደት ሰገደለት። ወደ ቤቱም ከሐዋርያት ጋር አስገባቸው። ይሁዳ ግን ይህንን ሰዓት አልነበረም ይላል። የት ነበረ የሚለውን ወደኋላ እንመለከተዋለን። ወይንም ደግሞ ውጭ ከሻጭና ለዋጭ ጋራ ገንዘብ ሲደራደር እንደነበረ ይነገራል። ስምዖንም ለሚስቱ ጌታና ሐዋርያት የሚገቡበት በእግራቸው የሚረገጡት ምንጣፍ እንድታነጥፍላቸው አዘዛት ይላል በእግሩ የሚረማመድበትን ባለቤቱ ግን የጌታን መልክ አታውቆም ነበርና የትኛው እንደሆነ ስላላወቀች ስላልተረዳች ይህንን ስላላወቀች ያንድ ያን ጊዜ ደቀ መዛሙርቱ ማን እንደሆነ ባላወቀችበት ጊዜ የጌታ መልክ አታውቅ ስለነበረ ያን ጊዜ ደቀ መዛሙርቱ ጸሎት ሲጸልዩ አይታ እነሱ ይጸልዩ ነበረ። ከናንተ ውስጥ መምህሩ ማን ነው አለቻቸው እነርሱም ዝም አሉ መልስ አልሰጧትም መልከ መልካም ወደ ሆነውና የዴቅ የጌታ ወዳጅ ወደሆነው ዮሐንስ ተመልክታ እርሱ ይሆን አለችው። ያን ጊዜ የሐዋርያት አለቃቸው ቅዱስ ጴጥሮስ ቀበል አድርጎ ጌታ ኢየሱስ ከውስጠኛው ክፍል ቆሞ ይጸልያል እና ጌታ እርሱ ነው አላት። እርሷም ገብታ ሰገደችለት። ከዚያ በኋላ ይሁዳ በመጨረሻ ሳጥን ተሸክሞ የሚገርም ነው መጣ ይላል። ጠባቂውንም እኔ የጌታ ደቀ መዝሙር ነኝ አለው። በር ጠባቂውም ለስክንድሮስም የተነጠፈውን እስከ አጥፍ ጠብቅ ብሎ ዘለፈው ይላል። ቀድሞ የተነጠፈውን ደቀ መዛሙርትና ጌታ የተረማመዱበትን እሱ እንዳይረማመድ ዘበኛው ጠባቂው ከለከለው። ይህንን ታሪክ የምናገኘው በቤተ ክርስቲያናችን በሐሙሱ በሚነበበው በግብረ ሐዋርያት በአምስት መቶ ስልሳ ሶስተኛው ምዕራፍ ላይ እናገኛለን። በአንደኛው ሰዓት ሌሊት ወይም ደግሞ ሐሙስ ለአርብ ምሽት ማለት ነው። ጌታችን ኢየሱስ ክርስቶስም ልብሱን አኖረ ይላል። ለምን ይሆን ጌታ ልብሱን ያኖረው? ማበሻ ጨርቅም አንስቶ ወገቡን ታጠቀ። ለምን ይሆን ጌታ ወግቡን የታጠቀው? ይችውም ስራ የምታሰራና የምታስጌጥ ናት። ይህንም በምሥጢር ደግሞ አባቶቻችን ሲያመጡ የመነኮሳት መታጠቂያ አብነት ናት ይሏታል። ይሄንን አደረጉ። ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀመረ። በደቀ መዛሙርቱ እግር ስር ብርክካለ። ጌታ ወገቡን ታጠቀ፣ ማበሻ ይዞ በጴጥሮስ እግር ስር ተንበረከከ። ቅዱስ ጴጥሮስም የሚናገረው ነገር አለ። ይህንን በዮሐንስ ወንጌል ምዕራፍ 13 ቁጥር 8 ላይ ቅዱስ ጴጥሮስ ግን እኔ በአንተ ልታጠብ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከእኔ ጋር እድል ፈንታ የለህም ይለዋል ጌታ። ሌሎችንም ሐዋርያት አጠባቸው። አሳልፎ የሚሰጠውንም ይሁዳንም እግሩን አጠበው ይላል። ጌታ አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም፣ ፍቅርን ሲያስተምርና ለንስሐ ጊዜ ሲሰጠው ነው እንጂ። እኛንም ለሚወደን ብቻ ሳይሆን ለሚጠላን እንኳ በጎ ማድረግ እንደሚገባንም ጌታ በቃል ብቻ ሳይሆን በተግባር ሲያስተምረን ነው። የሚገርመው በፍቅርና በትሕትና በእግራቸው ላይ የተንበረከከው የመጀመሪያው ሰው ቅዱስ ጴጥሮስ በመከራው ጊዜ አላውቀውም ብሎ የሚከዳው ነው። ኋላም ደግሞ ጌታ ከተነሳ በኋላ ትንሣኤውን የተጠራጠረውን በቶማስ እግር ሥርም ነው የተንበረከከው ጌታ። በሰላሳ ብር ደግሞ ለሞት አሳልፎ በሚሰጠው በአስቆሮቶሱ ይሁዳ እግር ስር ጌታ ተንበረከከ። አለያቸውም። ሕገ ወንጌል ባልንጀራህን ብቻ ሳይሆን ጠላትንም እንደ ራስ አድርገ ውደድ ትላለች። ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ቢታርዝ አልበሰው ትላለች። ጌታም ያንን ያደረገው። ስለዚህ ጌታችን ጾመና ጾሙ አለን። እርሱ ሳይጾም አይደለም እንድንጾም ህግ የሰራለን። ተጠመቀና ተጠመቁ አለን። እርሱ ሳይጠመቅ አይደለም የጥምቀትን ስርዓት የሰራለን። ጸልየና ደግሞ ጸልዩ አለን። ሰገደና ደግሞ ጌታ ስገዱ አለን። የሐዋርያትን እግር አጥቦ እናንተም እንዲሁ አድርጉ ብሎ መምህረት ትሕትናነቱን ገለጠላቸው። ከጌታ የምንማረው ይህንን ነው። በቃል የተናገረውን በተግባር የተገበረና ያሳየን ኢየሱስ ክርስቶስ ነው። በዚህ የተነሳ ዛሬም ከፓትርያርክ ጀምሮ እስከታች አሉትም ሊቃነ ጳጳሳት፣ ካህናት በየማይረጋቸው የምእመናኑን እግር በማጠብ የጌታ እንትትና ስራ እርሱ በቃል ተናግሮ በተግባር ያሳየውን ቤተክርስቲያን ይህንን ስርዓት ታከናውናለች። ለሐዋርያት ትትናን ሲያስተምራቸው ጌታችን ለስም አጠራሩ ክብር ምስጋና የደረሰውና እግራቸውን እንዳጠባቸው ሊቃውንቱ ያስረዳሉ። ምን ብለው? ይህንን እግራቸውን እግራቸውን የደቀ መዛሙርቱን ካጠበና ከጨረሰ በኋላ ዝውእቱ ሥጋዬ ዝውእቱ ደሜ ብሎ ስጋውንና ደሙን ሰጣቸው። ምንድነው ከዚህ የምንማረው? ከዚህ ምንድን ነው የምንረዳው? ዛሬም የልጅነት ጥምቀት የሚቀበሉ ምእመናን በዚያኑ ዕለት ክርስትና ከክርስትና ቤት ወደ መቅደስ ሄደው እንግዲህ ይህንን ሁላችንም እናቃለን፣ የጌታን ክቡር ስጋና ቅዱስ ደም ይቀበላሉ። ጌታም ደቀ መዛሙርቱ እግራቸውን ካጠበ በኋላ ወዲያውኑ ነው፣ ሳይውል ሳያድር፣ ስለ አዲስ ኪዳን የሚፈተተው ሥጋዬ ስለ አዲስ ኪዳን የሚፈሰው ደሜ ይሄ ነው። ከዚህ ብሉ ብሎ ባርኮ ቀድሶ ሰጣቸው። ከዚህ ጠጡ ብሎ ባርኮ ቀድሶ ሰጣቸው። እንደዚሁ የልጅነት ጥምቀት የሚቀበሉ ምዕመናን በዚያን ዕለት ከክርስትና ቤት ወደ ቤተ መቅደስ ሄደው የጌታን ክቡር ሥጋውንና ቅዱስ ደሙን ይቀበላሉ። መሰረቱም ጌታችን ለሐዋርያት ያደረገው ይሄንን ተመርኩዘው ይህን አብነት አድርገው ነው። ከፍ ከፍ ሲል የሚወድ ወይም ደግሞ ከፍ ከፍ ሊል ሊልቅና ትልቅ ተብሎ ሊጠራ የሚወድ ሰው ራሱን ዝቅ ያደርግ ዘንድ ጌታም አስተምሯል። ራሱን ከፍ ከፍ የሚያደርግ ዝቅ ዝቅ ይላል። ራሱን ደግሞ በትሕትና ዝቅ የሚያደርግ ከፍ ከፍ ይላል። ይሄንን ደግሞ በጣም በሚገርም መልኩ ከቤተ ክርስቲያናችን ሊቃውንት መካከል አባ ጊዮርጊስ ዘጋስጫ በመጽሐፈ ሚስጥር በተባለው ይህንን ቃል ሲያመሰጥረው እንዲህ ይላል። እኔ እግርህን ካላጠብኩ ከኔ ጋር እድል ፈንታ የለህም ያለውን ቅዱስ ጴጥሮስ እኔ እንጂ የአንተ እግር ማጠብ ያለብኝ እንዴት አንተ የኔ እግር ታጥባለህ? ባለው ጊዜ ይህንም በተረጎመበት መጽሐፉ ሊቁ አባ ጊዮርጊስ ዘጋስጫ ይህን ሲተረጉም እኔ በአገልጋይ አምሳል እግርህን ካላጠብኩ አንተ ከበታች ላሉት ራስን ዝቅ ለማድረግ አትችልም። ራስን ዝቅ ዝቅ ካላደረግ አለቃ ልትሆን አትችልም። ይሄንን መንፈስ ቅዱስ ገልጦለት ተርጉሟል ሊቁ አባ ጊዮርጊስ ዘጋስጫ ለማለት ነው ብለው ተርጉመውታል ይላል። ጌታችንም ደግሞ አምላክ ፈጣሪ መምህር ሳለ ዝቅ ብሎ እንዳጠባቸው እነርሱም ክህነታቸውንና መምህርነታቸውን በትህትና እንዲጀምሩ ሲያስተምራቸው ይህን አድርጓል። ትልቁ የክህነት አገልግሎት በዝቅታ ማገልግል እንጂ የከበሬታን ቦታ መፈለግ እንዳልሆነ ከጌታ እንማራለን። ላገለግላችሁ እንጂ ልታገለግሉኝ አልመጣውኝም እንዳለ በሁለተኛው ሰዓተ ሌሊት ምሽት የመጀመሪያውን አይተናል። ጌታችን ህብስቱን ባርኮ ለአስራ ሶስቱ ፈትቶ ሰጣቸው። አስራ ሶስተኛው እርሱ የሚቀበለው ነውና፣ አያችሁ ለአስራ ሶስት ነው። ለአስራ ሁለቱ ደቀ መዛሙርት ብቻ አይደለም የሰጠው፣ ለራሱ ተቀብሎ ነው ያቀበላቸው፣ ለራሱ ጠጥቶ ነው ያጠጣቸው። ስጋውን ተቀበለ ወይም በላ አበላቸው፣ ደሙን ጠጣ አጠጣቸው። አሁን በቤተ ክርስቲያን በቤተ መቅደስ ቀዳሹ ካህን መጀመሪያ እርሱ ቆርቦ ነው ለሌሎቹ የሚያቆርባቸው። እሱ ሳይቆርብ ሌሎች ማቁረብ አይችልም። ይህንን ስርዓት የሰራው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ይህንን ነገር ግን የሚረባውና የሚጠቅመው ሆኖ አደለም። ለሱ ለአብነት ነው፣ ለትምህርት ነው። ምክንያቱም ይህ ስጋዬ ነው እንካችሁ ብሉ፣ ወይኑንም ባርኮ ይህ ደሜ ነው እንካችሁ ጠጡ ብሎ ሰጣቸው። አስራ ሶስት አድርጎ መፈተቱ ሐዋርያትን እንዳይገርማቸው እንዳያስፈራቸው ነው። አስራ ሶስት ቦታ ነው የፈተተው። እንዲህ አብነት ለመሆን አንድም፣ ነገ በመልተ መስቀል አስራ ሶስቱን ሕማማተ መስቀል እቀበላለሁኝ። ጌታ የተቀበለው አስራ ሶስቱን ሕማማተ መስቀል ነው። አስራ ሶስት ቦታ ፈትቶ ለራሱ ቆርቦ ለአስራ ሁለቱ ደቀ መዛሙርት አቆረባቸው። ጌታ ይህን ባደረገበት ባያደርግ ኖሮ፣ ጌታ ይህን ስርዓት ባይሰራ ኖሮ ዛሬ ካህኑ የጌታን ስጋና ደም ሳይቀበል አቀብሎ ብቻ በሄደ ነበረ። ያንዳይሆን ጌታ ይህንን ስራ አሰርቷል። ለሱም ምስጋና ይድረሰው። ማዕዱንም እየበሉ ጌታችን፣ እውነት እውነት እላችኋለሁ ከእናንተ መካከል አንዱ አሳልፎ ይሰጠኛል አላቸው ይላል። እየበሉ ዮሐንስ ወንጌል ምዕራፍ 13 አንድ ላይ የምንመለከተው ያኔ ነው ሐዋርያት ሁሉ ምን ሆኑ ደነገጡ እርስ በርሳቸውም ተያዩ እኔ የሆንን እኔ የሆንን ተባባሉ ጴጥሮስም ዮሐንስም ጠጋ ብሎ ማን ነው አሳልፎ የሚሰጥ ብለ ጌታን ጠይቀው አለው ይላል ወንጌላዊ ዮሐንስ ጌታን ጠጋ ብሎ ጠየቀው ምን ብሎ ጌታችንም ማን ነው ከኛ መካከል አሳልፎ የሚሰጥ ብሎ ሲጠይቀው ጌታችንም ከኔ ጋር እጁን ከወጭቱ የሚያገባ እርሱ አሳልፎ ይሰጠኛል። ያም ሰው ይሁዳ ነው። በማቴዎስ ወንጌል 26 23 ላይ፣ በሉቃስ ወንጌል 22 21 ላይ የምናገኘው ቃል ነው። ሐዋርያትም ሁላችን ከወጭቱ የምንጠቅስ አይደለምን ሲሉ ጌታችንን ጠየቁት። እኔ ከወጡ አጥቅሼ የምሰጠው ነው አላቸው። ሲለይላቸው ይሁዳን ያን ጊዜ አጥቅሶ ላስቆሮቶሱ ይሁዳ ሰጠው። ስለዚህ ወንጌላዊ ይህንን ታሪክ ወንጌላውያኑ ይህንን ታሪክ ይዘው አንድ ሳለ በተለያየ አገላለጥ ገልጠውታል። ይሁዳም እንደ ቸኮለ ሰው ይቅበዘበዝ ነበረ። ምክንያቱም ውል ተዋውሎ የመጣው ነገር ስላለ እንደ ቸኮለ ሰው ይቅበዘበዝ ነበረ። እርሱም ጌታን እንዴት አሳልፎ እንደሚሰጠው በልቡ እያሰበ ነበር ይላል። ጌታም ወደ ይሁዳ ጠጋ ብሎ ወዳጄ ይሁዳ ወይ ይለዋል። እግሩን ያጠበለት ነው። በትህትና ጎንበስ ብሎ ዝቅ ብሎ ተንበርክኮ እግሩን አጥቦለት በማበሻ አብሶለታል። ጌታም ወደ ይሁዳ ጠጋ ብሎ ወዳጄ ሆይ ልትሰራው የምትሻው ስራ ካለ ሂድ አለው ይላል። ለምን ዓላማ እንደተነሳሳ ስለሚያውቀው በዮሐንስ ወንጌል 13 ሀያ ሰባት ላይ የምናነበው ቃል ነው። ይሁዳን ፈጥኖ ወጥቶ ወደ አይሁዳውያኑ ጌታን አሳልፎ ሊሰጥ ዋጋ ሊነጋገር ሄደ ይላል። እግዚአብሔር ያሳያችው ክርስቶስ ያመልክታችሁ። ከሶስተኛው ሰዓተ ሌሊት እስከ አምስተኛ የቱ ሰዓተ ሌሊት ድረስ ምን ተከናወነ? ለደቀ መዛሙርቱ ሲመክራቸው የመንፈስ ቅዱስን መምጣት አብዝቶ ሲነግራቸው አይኖቹን ወደ ሰማይ አቀና ይላል አይኖቹን ወደ ሰማይ አቀና እና እርሱ ከአባቱ ከባህሪ አባቱ ጋር አንድ እንደሆነም ነገራቸው ይላል። በመካከላቸው መለያየት እንደሌለ ነገራቸው። ለብቻው ፈቀቅ ብሎ ወዙ እንደ ደም እስኪፈስ ድረስ ሰገደ ጌታችን ጸለየ። ደቀ ወደ ደቀ መዛሙርቱ ተመለሰ። ተኝተው አገኛቸው ይላል ተኝተው ደክመው አገኛቸው ቀሰቀሳቸው። ወገኖቼ ተኝተን እንደሆን እንድንቀሰቀስ ይገባል። ጴጥሮስም አንድ ሰዓት ስንኳ ቀሰቀሳቸው። ጴጥሮስንም እንዲህ አለው ጌታ አንድ ሰዓት ስንኳ ያህል ከእኔ ጋር መትጋት አቃታችሁ፣ ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። ዛሬ የምንተኛበት ጊዜ ሳይሆን ተግተን የምንጸልይበት ጊዜ ነው። ይህንም በሉቃስ ወንጌል ሀያ ሁለት 14 እስከ 46 ማንበብ እንችላለን። ቀጥሎ የምንመለከተው ወደ ፍጻሜ እየተጓዝን ነው። የጌታችን በአይሁድ መያዝ ስድስተኛው ሰዓተ ሌሊት ላይ ሆነ ነው። ከመጀመሪያው ጀምረን ነው የተመለከት ነው። ከአንድ ሰዓት ስድስተኛው ሰዓተ ሌሊት ደረሰውን ጌታችን ከአብ ጋር ስላለው አንድነትና ክብር ለሐዋርያቱ ካስተማራቸው በኋላ ኢየሱስ ይህንን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ በዚያም ገባ ይላል። የእግዚአብሔር ልጆች በዮሐንስ ወንጌል ምዕራፍ 18 ቁጥር 1 ላይ የምናነበው ነው። ወንዙም ተሻግሮ ያለውን ዛፍ አልፎ ወዳለው ዱር ገባ ጌታችን፣ ወደዚያ የሚገባው ይሁዳም ይችን ስፍራ ቀድሞ ጌታ የመጣባት ስለነበረ ያውቃት ነበርና ጭፍሮቹን አለቆቹን፣ ወይም ካህናቶቹን አለቆቹን፣ ፈሪሳውያንን፣ ሌሎችንም ፋና፣ ጋሻ፣ ጦር ያዙ አስከትሎ መጣ ይላል። ጌታ ብቻውን ነው። ጌታችንም ተነሱ እንሂድ፣ እነው አሳልፎ የሚሰጠኝ ቀርቧል አላቸው ይላል። ወደ እነርሱም መጥቶ ቀረበ። ይሁዳም ወደ እርሱ ቀርቦ መምህር ወይ ቸሩ ውልሃል አለው። የሁላችሁ ተመልከቱ ቸር ውላል አለው። ሰላም ላንተውም ብሎ ይህን ሰሞን ሰላም የማንባባለው ከዚህ በመነሳት ነው። በመሳም አሳልፎ ይሁዳ ጌታን ስለሰጠው ያንን አስበን ነው የምናደርገው። ይህ መሳም ለአይሁድ ጥቆማ ወይም ምልክት ነበረ። የምስመው እርሱ ነው፣ አሳልፌ የምሰጣችሁ ስላላቸው ያ ነበረ። ምክንያቱም የጌታ መልክና የወንጌላዊ የቅዱስ ዮሐንስ መልክ ይመሳሰልባቸው ነበርና ሲለይላቸው ነው አሳልፌ የምሰጣችሁ የምስመው እርሱ ነው አላቸው። ጌታችንም ምናለው በመሳም አሳልፈ ተሰጠዋልህን ተብሎ በሉቃስ ወንጌል 22 48 ላይ ተጽፏል። ይሁዳም ከጭፍሮቹ ጋር መጣ። ጌታ ኢየሱስንም ከበውት ወደ ሽማግሌዎችና የካህናት አለቃ ቀያፋ ወዳለበትም ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይከተለው ነበረ። ቅድም የነገርኳቸው ሀሳብ ነው። የነገሩንም ፍጻሜ ያይ ዘንድ ከአንደኛው ቅጥር ግቢ ገብቶ ተቀመጠ ይላል። አይሁድም በክርስቶስ ላይ ሁለት የሐሰት ምስክሮች አመጡ። ምንድናቸው ምንድናቸው ሁለቱ የሐሰት ምስክሮች? ይህንም ቤተ መቅደስ አፍርሱት በሦስተኛው ቀን አስነሰዋሉ ብሏል ብለው ከሰሱት። አንደኛው እሱ ነው። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉህ ወይም ደግሞ እንዲህ አድርገው ሲያሳጡህ ዝም ትላለህን? መልስ አልትመልስላቸው? ምን አለው። ጌታችን ግን ማንም ምንም ነገር ጌታ አምላካችን ምንም ነገር አልመለሰላቸውም። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ያን ጊዜ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሲል መለሰ አንተ አልክን አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት፣ አሰቃዩት፣ ወይም ደሞ መከራ ያጸኑበት ጀመሩ። ይህ ጊዜ ነበር እንግዲህ። እስከዚህ ያለው በሐሙስ የምናስባቸው ከላይ ጀምሬ የጠቀስኳቸው ከመጀመሪያዊቱ ሰዓት ጀምሮ ያለው ሐሳቦችን ተመልክተናል። በአንደኛው ሰዓተ ሌሊት ሐሙስ ለአርብ ምሽት ተመልክተናል ምን እንደተፈጸመ። በሁለተኛ ደግሞ በሁለተኛው ሰዓተ ሌሊት ምሽት ምን እንደተከናወነ አይተናል። በሦስተኛው ሰዓተ ሌሊት እስከ አምስተኛው ሰዓተ ሌሊት ድረስ ምን እንደተከናወነ ተመልክተናል። የጌታችን በአይሁድ መያዝ ስድስተኛው ሰዓተ ሌሊት በደንብ አድርገን ተመልክተናል። እነኚህን ሀሳቦች ነው በውስጡ ያለው መስቴት ሐሙስ በውስጣቸው ያካትታቸው። አሁን የተመለከትነው ነው ሀሳብ ነው። እስከዚህ ያለው ይበቃናል። ዕለተ ዓርብ ምን ይከናወናል? በቀኑ ደርሰን የምንመለከቱ ይሆናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር የተመሰገነ ይሁን። የተከበራችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች ይህንን ያክል በእግዚአብሔር ቃል ከተማማርን እግዚአብሔር ቢፈቅድና ብንኖር እኛ በምናገለግልበት ቤተክርስቲያን አንዲት ነች። እኔም ሌሎችም ወንድሞቼ በጋራ በምናገለግልበት በመካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ከዕለተ ሰኑይ ወይም ከሰኞ ጀምረን እያንዳንዳችን ከጠዋቱ ከስድስት ሰዓት ኤም ጀምረን እስከ ቀን እስከ አራት ሰዓት ፔም ድረስ በስግደት በጾም በጸሎት ከእግዚአብሔር ጋር መላው ካህናትና ምዕመናን እግዚአብሔርን እየተማጸንን እንገኛለን። በአብዛኛው ስለ ሀገራችን፣ ስለ ኢትዮጵያ ወደ እግዚአብሔር የምንለምንበት ነው። ሀገራችን ኢትዮጵያን እግዚአብሔር በዓይነ ምሕረቱ እንዲመለከትልን፣ ስለ ቤተ ክርስቲያናችን ነው። ወገኖቼ እኛ እድል ገጥሞን በተለይም በውጭው ዓለም በቅድስት ሀገር በኢትዮጵያ ደግሞ በመካከለኛው በመሃል ሀገር ያለን ሰዎች ሰሙነ ሕማማቱን ወደ ቤተ ክርስቲያን እየገሰገስን እንሰግዳለን። ስለ በደላችን ስለ ኃጢአታችን በእግዚአብሔር ፊት እንወድቃለን፣ እናዝናለን፣ እንጸጸታለን። በጦርነት ውስጥ ያሉት ወገኖቻችን ግን አምልኮታቸውን የሚገልጡባቸው ቤተ መቅደሶቻቸው ፈርሰውባቸዋል። ሰብሰብ ብለው አንድ ቦታ ላይ እንኳ አምልኮት ለመግለጽ ሲሉ ገዳዮቻቸው በሚገድል መሳሪያ ያጠፏቸዋል። የአብነት መምህራኖቻችን ተማሪዎቻቸውን ይዘው ተበትነዋል። በእውነቱ በሁሉም አቅጣጫ በሀገራችን በአራቱም አቅጣጫ እሳት ይነዳል። ይህንን እሳት የሚያበርደው የሁላችን አምላክ እግዚአብሔር ነው እንጂ በሰው አይሆነም። በሀገራችን ላይ እየወረደ ያለውን በመላው ዓለም ላይ እየወረደ ያለውን ይሄንን እሳት እንዲያበርድልን አምላካችን እግዚአብሔር የተሻለውን ዘመን የቀደመውን ክብር እንዲመልስልን ወደ እግዚአብሔር መገስገስ አለብን። እንግዲያውስ ከሰኞ ጀምረን አለን። ነገ ጸሎተ ሐሙስን ከሌሊቱ ጀምረን ለዕለቱ የተገባውን የሚደርሰውን ሁሉ እናደርሳለን፣ እግዚአብሔር ቢፈቅድ በዚህ ሀገር ሰዓት በዲሲ ሰዓት አቆጣጠር 12 ሰዓት ፒኤም ላይ ሕፅበተ እግር እንጀምራለን። አንድ ሰዓት ፒኤም ሲሆን ቅዳሴ እንገባለን እንደ እግዚአብሔር ፈቃድ እስከ ሶስት ሰዓት ፒኤም ድረስ እንፈጽማለን። ከዚያ በኋላ ምንባቡ ደግሞ እየተቀረው ይጓዛል። ዓርብ ዕለትም እንደዚሁ ከሌሊት ጀምረን በቦታችን ሕማማቱ ክርስቶስ ለኛ ሲል የከፈለውን ሁሉ ነገር እያሰብን በስግደት በጾም በጸሎት እንቆያለንና በዚህ እንደምትመለከቱት በዚህ ያሉት አባቶቻችን በዚያ የሚያገለግሉ ናቸው። ሰሙነ ሕማማቱን እንዲሁ የትንሣኤውንም በዓል ደግሞ አብረን እንድናከብር በቅድስት ቤተክርስቲያን ስም እጋበዛቸዋለሁኝ። ትንሣኤውን የምናከብረው ያው በተለመደው ሰዓት እኛ ሲክስ ፒኤም ጀምረን ቦታውን እንከፍታለን። ሰፊ የመገልገያ ቦታ አለ ከሰባት መቶ ሀምሳ ያናልነሱ ሰዎች መያዝ የሚችል ቦታ አለን ሰፊ ፓርኪንግ አለን። በዚህ ምንም ነገር የሚያሳስበን ነገር የለምና አድራሻችን 6935 ኮሎምቢያ ፓይክ አናዴል ነው። በዚህ ሁላችሁም ተገኝታችሁ የበዓሉ ተሳታፊዎች በጋር እንድንሆን ጥሬን አስተላልፍላችኋለኝ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ለስሙ ምስጋና ይድረሰው። ሁላችንም በሰላም በጤና ይህንን ሰሙነ ሕማማትን አስፈጽሞ ለብርሃነትን ሳየው እንዲያደርሰን የአምላካችን ፈቃድ ይሆንልን። ይቆየን። እግዚአብሔር ከሁላችን ጋር ይሁን።